ሰላም እንደምን አላችሁ? እንደምን ቆያችሁ? ውዴ ኖህ መርከብ ሚዲያ በሰዎች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን ምንነጋገርበት፣ ሰሞኑን በጣም መነጋገሪያ የሆነው ጉዳይ የቅዱስ ሲኖዶስ ውሳኔ ነው። እንግዲህ በተቻለ መጠን ላለመፍረር ጥንቃቄ አድርጋለሁ። ለምን በጣም ቀላሉ ለሰው ልጅ በጣም ቀላሉ ነገር በዚህ ምድር ላይ መፍረር ስለሆነ ማለት ነው። ግን መፍረር የእግዚአብሔር ስልጣን ነው። እኔ አልፈርድም የመፍረር ስልጣንም ስለሌለኝ ማለት ነው። ግን የተደረገው ነገር የሆነው ነገር ብዙዎችን አስቀይሟል፣ ቅር አሰኝቷል። አሁን ከዘር ከሃይማኖት፣ ከዘር ከጎጥ አጥንት ቆጠራ እንውጣና እኔ አጵሎ ነኝ፣ እኔ ኬፋ ነኝ የሚለውን ትተን፣ እኔ የአማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ የሚለውን ነገር ትተን፣ እውነተኛውን ነገር እግዚአብሔር የሚወደውን ነገር ብቻ መሰረት አድርገን ብንነጋገር የተሻለ ይሆናል ብዬ አምናለሁኝ። በተለይ በዘር ስካር ወይም በዘር መርዝ ባበደች ሀገር ውስጥ እንደ አይነት ነገሮች በጣም ሴንሲቲቭ ናቸው ነገራችን ላይ። ስለዚህ ከዛ ዘለል ያለ ግንዛቤ ኖሮን ሰከን ብለን እግዚአብሔር የሚወደው ምን አይነት ነገር ነው የሚለውን ነገር ብቻ ታሰብ ያድርገን ፕሮግራማችንን ቆይታ ብናደርግ የሚል ሐሳብ ነው ያለ። እኔ አሁን የሆነውን ነገር በግሌ ውስጤ ደስተኛ አይደለም። ለምን ደስተኛ አልሆነም? ሁላችንም ከዛ በፊት የተከሰተውን ነገር እናውቃለን። እረኛ ማለት ጠባቂ ማለት እግዚአብሔር ተሿሚ ማለት በጎቹን ምዕመኖችን ራሱ አርያ ምሳሌ ሆኖ ነው መምራትና ማገልገል ያለበት የሚለውን ነገር ሁላችንም እናቃለን። ግን ከዚህ በፊት በእጃቸው ወይም በስማቸው በእነሱ ምክንያት ብዙ ሕይወታቸው ያለፉ ምዕመናኖች አሉ። ወደ ስልጣን ወይም ወደዚህ ሹመት የመጡ አባቶቻችን ማለት ነው። እኔ ጠቅለል አድርጌ ግን አንድ ነገር መናገር እፈልጋለሁ። በዚህ አጋጣሚ ምዕመናን ኦርቶዶክሳውያን፣ እንደ ሀገርም እንደ ማንኛውም ዘርፍ ስንመለከት ዓለማችን ላይ እየሆኑ ያሉ ነገሮች ስንመለከታቸው እጅግ በጣም የሚዘገንኑ እጅግ በጣም ሰቅጣጭ እጅግ በጣም ነውር የበዛበት ዓለም ላይ ነው ያለነው። ለምን ካልን ደግሞ ዓለም ከተፈጥሮ ተለይቶ ከእግዚአብሔር ተለይቶ በራሱ መንገድ በአሻው መንገድ እየሄደ እያለ ስለሆነ ላው ላይ የሚሾመበትና ላው ላይ የሚመጣበትን አገልጋዩ መሪ በሚሰራው ልክ ነው የሚሰጠው የሚለው ያስማማናል። ነው እግዚአብሔር ተካፍቷል በእኛ እሱ ነው መሰረታዊ ነገር። በዚህ እናንተ ባለንበት ዘመን ደግሞ እየሆኑ ያሉ ነገሮች ስንመለከታቸው አንዳንድ ጊዜ መጽሐፍ ቅዱስ ላይ የተጻፉ ነገሮች የተቀመጡ ነገሮች ፕራክቲካሊ መሬት ላይ እየሆኑ ያሉ እንደሆኑም ከዚህ የበለጠ ማረጋገጫ የለም። እግዚአብሔር ለምንድን ነው በእኛ ላይ እንዲህ አይነት ማንፈልገው ነገር እንዲሆንብን የሚፈቅደው? እርግጥ እግዚአብሔር ፍቃድ ማለት አይደለም በነገራችን ላይ። እግዚአብሔር እኛ ላይ ምንም ክፉ ነገር አያመጣም፣ ግን በራሳችን ፍላጎትና በራሳችን ምኞት በራሳችን ጥፋት በላያችን ላይ የምናመጣው የምንጭረው ክብሪት ነይህ። በነገራችን ላይ ደግም ሆነ ክፉ መሪ ከእግዚአብሔር ነው የሚሾመው። የእስራኤል ያለን ታሪክ ሁሌ ማንሳት ጥሩ ነው። እነሱ እስራኤል ዘሥጋ የሚባሉትን እኛ እስራኤል ዘነብስ ነን። ከግብጽ ባርነት ነፃ ወጥቷቸው ከላይ መና እያወረደ ከዓለት ከጭንጫ ላይ ውሃ እያፈለቀ ለአርባ ዓመት በምድረ በዳ መርቷቸው ሌት በደመና ሌት በቀን በደመና ሌት በአምደ ብርሃን እየመራቸው ርስታቸውን አውርሷቸው እነሱ ግን ዘንግተው ተረስተውት ነበረ። ከዛስ ተመለሱ አላቸው ወደ እኔ እምቢ አሉ፣ አሻፍረኝ አሉ። ኤርሚያስን አስነስቶ ተመለሱ አላቸው እምቢ አሉ። እንግዳውስ ከሰሜን በኩል የሚመጣ የሚነድ እሳት አለ እሱ ይበላችኋል አላቸው። የተባለው አልቀረም። ስላልተመለሱ እግዚአብሔርን እሺ ስላላሉ፣ ዳቢሎስን ስለፈቀዱ ወለሱ ስለሰገዱ፣ ለጣዖት ስለሰገዱ ክፋት ፍቅር ስለአጡ፣ እግዚአብሔር መንገድ ፈቀቅ ሲሉ፣ ሰው ከእግዚአብሔር መንገድ ከወጣ ሁለተኛው መንገድ የዲያብሎስ መንገድ ነው ያለው። ስለዚህ ሸክሙ ይበዛበታል፣ ጫና ይበዛበታል ማለት ነው። የዲያብሎስ አገዛዝ ቀንበር ይጫንበታል ነው። ስለዚህ እሱ ለእናንተ አያዋጣችሁም፣ ወደ እኔን ቶሎ። የእኔ ቀንበሬ ቀላል ነው፣ ሸክሜም ቀላል ነው። እናንተ ሸክማችሁ የከበደ ነው፣ እኔን ያሳርፋችኋለሁ ነው ትርጉሙ። እምቢ አሉ። ናቡከደነጾርን ከግብፅ ቀስቅሶ ከባቢሎን አስነስቶ አመጣው። ራሱ ባለቤቱን ያመጣው በትንቢተ ኢሳይያስ ላይ ዳቢሎስን ለመቅጫነት እንደሚጠቀመው ተቀምጧል። አመፀኛ ህዝብ ላይ፣ እምቢ ያለ ህዝብ ላይ፣ እግዚአብሔርን አልከተልም ያለ ህዝብ ላይ እግዚአብሔር ጅራፉን ያነሳል ነው። ቅሉ አመጣው ናቡከደነጾርን፣ እስራኤል ያለን ጠቅሎ ባቢሎን ወሰዳቸው። ለሰባ ስድስት ዘመን ተቀጠቀጡ። እኛ ለምን ያክል ዘመን ነው እየተቀጠቀጥን ያለነው? እኛ እስራኤል ዘሥጋ ነን። ያኔ ለእስራኤል ዘሥጋ ምሳሌው በተባለው በቅዱስ ስጋውና በቅቡር ደሙ ለተመሰለው ከሰማይ ሲወርድ የነበረው መና የስጋው ምሳሌ፣ ከአለት ከጭንጫ ላይ ሲፈልቅ የነበረው ውሃው የደሙ ምሳሌ ነበር። ያንን ውለታ ዘንግተዋል። እኔና እናንተ ግን ዛሬ እንደውም እውነተኛውን አማና የሆነውን የክርስቶስን ስጋና ደሙ ነው እየበለና ግን እሱን ረስተን በዘር እንከፋፈላለን። በተለያየ ነገር ዓለማዊ በሆነ ነገር ውስጥ ተገንተናል። ከዛ ስላልተመለስን ልክ ናቡከደነጾርን እስራኤል ዘሥጋ ላይ እንደሾመባቸው ሁሉ እኛ ላይም የምናየውን ነገር እናያለን ነው። እዚህ ጋር ፈርዘር ሄጄ መናገር አይጠበቅብኝም፣ ሁላችንም ስለምናውቀው ለእናንተ ይሄን ብናገር ለቀባሪ ማርዳትም ጭምር ስለሚሆንብኝ ማለት ነው። ስለዚህ የሆነ ያለው ነገር በምን ምክንያት ነው ስንል በእኔና በእናንተ ምክንያት ነው ነው። መሰረታዊ ነገር አንዳንድ ጊዜ እጃችንም ወዴት ነው መጠቆም ያለብን? ራሳችን ላይ የሁሉ ነገር ችግር ምንጭ ራሳችንን ካላልን መፍትሄ ልናመጣ እንችልም ነው። ሁሌም እጃችንን ወደ ሌሎች የምንቀስር ከሆነ ሦስቱ ጣቶች ወደኛ ነው የሚያመላክቱት ነው። ይሄንን ሰከን ብለን ቁጭ ብለን በራሳችን ላይ መፍረር ካልቻልን ነገሮች እየተባባሱ ነው የሚቀጥሉት ነው። መልካም ለሆነ ሕዝብ መልካም መሪ ይሰጠዋል። እግዚአብሔርን እምቢ ያለ አሻፈረኛ ለሕዝብ ደግሞ ምን እንደሚሰጠው እያየንያለ ያለ ነው ነው ባጭሩ መልካም እረኛ እንዳትጠብቁ። እኛ ክፉ ሆነን፣ እኛ እርስ በርስ እየተበላላን፣ እኛ በዘርፍ ተከፋፍለን፣ እኛ ፍቅር ሳይኖረን፣ እኛ እየዘሞትን፣ እኛ እየሰረቅን፣ እኛ እያማን፣ እኛ እየተከፋፈልን፣ በስራችን ዓለም፣ በትምህርታችን ዓለም በማንኛውም በተሰማራንበት ዘርፍ ብርሃናችሁ በሰው ፊት ይብራ የሚለውን እግዚአብሔር ቃል ወደ መሬት አውርደን በህይወታችን ላይ እስካልተተገበርን ድረስ መልካም መሪ ያጠብቁ ነው ቅሉ። እግዚአብሔር እንዴት እንደሚቀጣ፣ እኛ ለእግዚአብሔር የሚገባ ሕይወት አለን ወይ ነው ጥያቄው። ናቡከደነጾርን ተጠቅሞ እግዚአብሔር ቀጣ። እስራኤል ስጋን ምን ስለሆኑ እምቢ ስላሉ ደግሞ። የሚቀጣው እግዚአብሔር እኮ እንድንመለስ ነው። በነገራችን ላይ መጀመሪያ በፍቅር በኤርምያስ አማካኝነት ኑ ብሏቸው እምቢ አሉ። አንዳንድ ጊዜ ሰው በፍቅር በትትና በልመና ለምናችሁት እምቢ ካለ? በጉልበት ይመጣል። በራሱ ጊዜ እንደገና አንዳንድ ሰው ወደ እግዚአብሔር የማይቀርብ ከሆነ ማያመሰግን ከሆነ የማይጸልይ ከሆነ ወደ እግዚአብሔር ሲባል ይባል እምቢ ሚል ሲሆነ በበሽታ ድርጎ እግዚአብሔር ያመጣዋል። በበሽታ ታሞ አልጋ ላይ ሆኖ ያን እግዚአብሔር እንዲያሳውስ ይደረጋል። ልብ ሲደነድን እንደዛ ነው የሚደረገው። ህዝብ ለእግዚአብሔር አልገዛም ሲል እንቢ ሲል የሚሾምበትን እግዚአብሔር ያውቃል። ማን እንደሚሾም ማለት ነው ይቀጠቀጣል። ምን ማለት ነው? በተለያየ ዘርፉ ነው የሚቀጠቀጠው፣ በተለያየ ነው፣ በተለያየ ጅራፍ ነው የሚቀጠቀጠው የሚገረፈው ማለት ነው። ስለዚህ ወደ እግዚአብሔር እንመለስ። ይሄን በተመለከተ በመጨረሻው ዘመን ላይ ሊመጡ የሚችሉ ነገሮችን በተመለከተ ብርሃን ዓለም ቅዱስ ጳውሎስ ለልዩ ለጢሞቴዎስ የተናገረው ነገር አለ በሁለተኛ ጢሞቴዎስ ላይ ማለት ነው። እሱም ባነብላችሁ ደስ ይለኛል። ስለ ቃሉ የአምላካችን እግዚአብሔር ስሙ ይክበር ይመስገን። ለሁላችንም ማስተዋይ ልቦና ያድለን። ቅዱስ ጳውሎስ ለልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ ሶስት ላይ እንዲህ ሲል ይጀምራል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄንን እወቅ ይለዋል። መጨረሻው ዘመን መቼ ነው? እንግዲናው ክርስቶስ ሰው ሆኖ ዓለምን ካዳነበት ሰዓት ጀምሮ አሁንም እኔና እናንተ ያለንበት ሐዋርያት ባሉበት ዘመን የነበረው አሁን ያለንበት ወደፊትም ያለው አስካለም ፍጻሜ የመጨረሻው ዘመን ነው። የፍጻሜ ዘመን ላይ ነው ያለ ነው። ስለዚህ ነገር ግን መጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄንን እወቅ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ሰዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትና ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞች ሴቶችንም የሚማርኩ ከነዚህ ዘንድ ናቸውና ኢያኔስና ኢያንበሬስም ሙሴ እንደተቃወሙት እንዲሁ እነዚህ ደግሞ አእምሮአቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን እነዚህም ሞኞችን ደግሞ ግልጥ እንደሆነ ሞኝነታቸው ሁሉ ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም። አንተ ግን ትምህርቴንና አካሄደን አሳቤንም፣ እምነቴንም፣ ትዕግሥቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተልህ። ይህን የተናገረው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ነው። መንፈስ ወልደው ይሄ ማለት ዛሬ እኔና እናንተም በጢሞቴዎስ ቦታ ተተክተን ይሄ ቃለይና ለእናንተም ይሠራል። ለሁላችንም ያገለግላል ነው ቅሉ። መጨረሻው ዘመን ምን አይነት ዘመን እንደሚሆን ሰዎች ምን እንደሚሆኑ ትምክተኞች፣ ፍቅር የሌላቸው፣ ትዕቢተኞች፣ ገንዘብን የሚወዱ የምናየው ይህ ይሄ አይደለ? አሁን ትዕቢት፣ እርቅን የማይፈልጉ ይላል። አሁን የምናያቸው ነገሮች ያደሉ በትዕቢት የተነፋ ነው። ሁሉም በትቢት የተወጠረ ቅዱስ ጳውሎስ አስቀድሞ የነገረን እርቅ አይፈለግም። ትዕቢት፣ ገንዘብን በዘር የሚመካለ፣ በጉልበቱ፣ በሀብቱ፣ በንብረቱ፣ በጊዜ የሚመካለ ይሄንን የነገረን ቅዱስ ጳውሎስ አንተ ግን ከዚህ ራቅ፣ ሽሽ ይላል። ይሄ የተነገረላቸው ሰዎች ትንቢቱን እየፈጸሙት ነው። እናንተ በዚህ ትንቢት መፈጸሚያ እንዳትሆኑ ራሳችሁን ጠብቁ። አንተ ግን ከማን ምን እንደተማርክ ታውቃለህ። እግዚአብሔር አባቶች፣ የእግዚአብሔር ሰዎች ከሆኑ ያስተማሩትን ትምህርት ተከተል ነው የሐዋርያትን መንገድ መከተል፣ ቅዱሳንን መንገድ መከተል፣ ሊቃውንትን መንገድ መከተል የሲኖዶሶች መንገድ ወይም ደግሞ የቅዱስ ሲኖዶስ ከዚህ በፊት የነበሩት አሁንም ያሉት እውነተኛ አባቶች አሉ። ውስጡ ገብተው ፖለቲካ አጀንዳ ይዘው የካድሬ ስራ የሚሰሩ እንዳሉ ሁሉ እውነተኛ የሆኑ አባቶች መኖራቸውንም አንክድ። ሆን ለመናገር እንደው ድፍድፍ አድርገን ሁሉንም አንድ ላይ ጨፍልቀንም እንዲህ አይነት ትችት አንሰጥም። እውነተኛ የሆኑትን ማድመጥ መስማት፣ በቤተክርስቲያን የታተሙ እውነተኛ የሆኑ መጽሐፍቶችን ማንበብ አንዳንዴ መምህር የለም ብቻ ሳይሆን ባለንበት ቦታ ላይ የሚጠቅሙ ምንላቸውን ነገር መንፈስ ቅዱስ ያለባቸውን ነገር እና እናንተ የሚጠቅሙ ያለምንላቸውን መጽሐፍትን ማንበብ ተገቢ ነው ብዬ አምናለሁኝ። ያንን ካደረግን ህይወታችን የተቃና ይሆናል። እግዚአብሔርን ፊቱን ወደኛ ይመልሳል። ነገሮችን ሁሉ ያስተካከላቸዋል። እግዚአብሔር ጅራፉን ካነሳ የምናየው የምንሰማው ሁሉ የሰከንድ የማይክሮ ሰከንድ ስራ ነው። እግዚአብሔር እግዚአብሔር ጅራፉን አነሳ። ግን እግዚአብሔር ጅራፉን በጠላቶቻችን፣ እኛ በማንፈልጋቸው አይነት ብለን በምንላቸው ሰዎች ላይ በዲያብሎስ እና በሰራዊቱ ላይ እንዲያነሳ ከተፈለገ ለእግዚአብሔር መቅረብ የልጅነት ስራችንን መስራት ከኛ ይጠበቃል። ያን እግዚአብሔር ነገሮችን ሁሉ ያስተካክላቸዋል ለማለት ነው። በቀጣይ አንድ ሙቪ ሲቲ ደግሞ ልጋብዛችሁ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና እና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንዳንድ የቅጣት ማግበጃ ምክንያት ተደርጎ እንዲያዝ ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ህግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ 117 እና 375፣ 585፣ 599 አ መሰረት በወንጀለኛ መቅጫ ስነስርዓት ቁጥር መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሃና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። በድሬዳዋ እንግዲህ የሆነውን ነገር ሁላችሁም ታውቃላችሁ። እንጀራ አባቷና የራሷ ወላጅናት የራሷ ልጅ እንግዲህ ህይወቷ እንዲያልፍ አድርገዋል። እኔ እንጀራ አባቱ ተውት፣ አንጀቱ ላይ ጨክን ይችላል ስለ አልወለደ ማለት ነው። ግን የእናትየዋ በገዛ ልጇ ላይ ጦኞር ከአምስት ቀን ጸንሳ የጸነሰቻትን ልጅ በዚህ መልኩ ባሰቃቂ ሁኔታ ለመግደል የሄደችበት ርቀት እጅግ በጣም የሚያሳዝን ነው። እንግዲህ ይሄ ይሄ ነው መግቢያ ላይ መጀመሪያ ላይ ያነሳ ነው ሐሳብ፣ ምናልባት ህዝብ ቤት ከሌላ ወንድ ጋር ትዳር መስርታ ትኖር እንደነበረ ነው ታሪኩ። ከዛም አልተስማሙም፣ ተለያዩ። ከተለያዩ በኋላ ልጇ ከሷ ጋር ነበረ የሄደችው። ከዛም ከሌላ ወንድ ጋር እንደገና ሌላ ህይወት መሰረተች። ከመሰረተች በኋላም ሁለተኛው ያገባችው ባሏ ያችን ልጅ በቤት ውስጥ ይደፍራታል። ከደፈራት በኋላ እሷ ትምህርት ቤት እንዳትር ትታግዳለች። ቤት ውስጥ አፍነዋት ማለት ነው በአጭሩ መደፈሯዋን ለሌላ አካል እንዳታጋልጥ በሚል ነው። እንግዲህ አንዱ መነሻ ቤት ውስጥ አስቀመጧት። መጨረሻ ላይም ያው ህይወቷ እንዲያልፍ አደረጉ። ወንጀልን ለመደበቅ ሌላ ወንጀል ማለት ነው። ህይወቷ እንዲያልፍ አደረጓት። ገና በቀቅላ ህፃን ልጅ ማለት ነው። እናትየዋ በዚህ ደረጃ የጸነሰቻትን ልጅ እንዲህ አይነት ጭካኔ እንድታደርግ ያደረጋት ምንድን ነው? እሱን አላቅም። እንግዲህ ከእንደዚህ አይነት እርኩስ መንፈስ እግዚአብሔር ይሰውረን ይጠብቀን ነው የሚለው። ከመፍረድ ሁላችንን መቆጠብ አለብን። እንግዲህ የተላለፈውን ውሳኔ ታውቃላችሁ። ያው የሞት ፍርድ ነው። የሀገሪቱ ፕሬዚዳንት ካልፈረመ በስተቀር ይሄ አይፈጸምም። አሁንም ቢሆን እኛ ሰው ይሙት አይሙት አይደለም እሱ አይደለም። እሽችን እና እንደ አይነት ነገሮች ናቸው እየሆኑ ያሉት ምድራችን ላይ፣ ሀገራችን ላይ ሰውን በሰው በገዛ ልጁን ቅድሚያ አነበብኩላችሁ ሁለተኛ ጢሞቴዎስ ላይ የመጨረሻው ዘመን ሰዎች ጨካኞች ይሆናሉ ነው ሰው በወለደው ልጅ እንኳ ሳይቀር ጨክናል እንደዚህ የራሱን ልጅ ለመግደል በዚህ ደረጃ ይሄን ያክል ርቀት መሄድ ማለት የመጨረሻው ዘመን ለቅዱስ ጢሞቴዎስ ለልጁ የተነገረው ነገር ማለት ይሄ ነው የአምልኮ መልክ አላቸው ሀይሉን ክደዋል ይላል እዛ ላይ ስታያቸው ክርስቲያን ናቸው አንገታቸው ላይ መስቀል አላቸው አማኝ ይመስላሉ ግን ሀይሉን ክደዋል አማኝ ሆኖ ክርስቲያን ሆኖ ሰውን አይገልም አደለም ግን እውነታው እንደሱ አይደለም። መጽሐፍ ቅዱስ ላይ የተቀመጠው ነው። ፕራክቲካሊ እነዚህ ሰዎች ያደረጉት ሌሎቻችንም ብንሆን ከዚህ የጸዳን አይደለም። ያው የኃጢአት አይነታችን ይለያይ ይችላል እንጂ ሁላችንም እንበድላለን። በሐልዮ በነቢብ በገቢር ብዙ ኃጢአት እንሰራለን እና የአምልኮ መልክ አላቸው ኃይሉን ግን ክደዋል ይላል ቅዱስ ጳውሎስ ለልጁ ለጢሞቴዎስ በነገረው ላይ ቅድም ባነበብኩላችሁ ላይ ማለት ነው። ስትዋቸው ክርስቲያን ናቸው አምላክ ይመስላሉ፣ ግን በተግባር መሬት ላይ ግን ሰው ይገላሉ። ያውም የወለደች ትልይ ነው የገደለችው። ያለንበት ዘመን እንደ አይነት ዘመን ነው። እንዲህ አይነት በሆነበት ዘመን በቅዱስ ሲኖዶስ የሚሾመው በሀገር ደረጃ መሪ ብለን የምንለው መልካም ሰው አጠብቁ። እኛ ግብራችን መሬት ላይ ይሄ ካልተስተካከለ እግዚአብሔር የተሻለ መሪ አያመጣም። የእውነታው ይሄ ነው ነው እግዚአብሔርን እምቢ ስንለው አሻፈረ ስንለው በእኛ ላይ አጋንንትን ያሰለጥናል እግዚአብሔር። ይሄ ትንቢት ኤርሚያስ፣ ትንቢት ኢሳያስ ላይ ተጻፈ ቃል ነው። ሁሌም ማነሰው እግዚአብሔር ሕዝብ አለገዛ ገዛ ሲል ዲያብሎስን እነ ሰራዊቱ በሰው በሰውልዱ ላይ ያሰማራል እንደ መቅጫ ይጠቀማል ይሄ ማለት ጨካኝ ነገሥታትን ያመጣል፣ ጨካኝ መሪዎችን፣ እኛ የማንፈልጋቸውን እኛ የማንፈልገውን የማንጠብቀውን ነገር በእኛ ላይ እያሰለጥናል እግዚአብሔር ነው።